የአፍላ ፍቅር ተዋንያን የሚፈሩት ነገር ግን የማይቀረው ነገር ምን እንደሆነ ነግራችኋለሁ። አብራችሁን ከዘለቃችሁ በእርግጠኝነት ትዝናናላችሁ። የደንባሪትን የእድሜ ጉዳይም ደግሞ እንነጋገራለን። ትናንትና ባወጣችሁ ቪዲዮ ያነሳቻቸውን እና ከዚህ ቀደም ደግሞ በነበራት ኢንተርቪው የተናገረችውን ነገር እያነጻጸርን በእርግጠኝነት ከዚያ ውስጥም ደግሞ የሚያዝናና ነገር እንደምታገኙ ምንም ጥርጥር የለኝም። አብራችሁን ከዘለቃችሁ በእርግጠኝነት ትዝናናላችሁ። ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ እና ሼር ብታደርጉልኝ ትልቅ ስጦታ ነው። ይህንም ብያችሁ ወደ ቪዲዮ ሀሳብ ልግባ። ትናንትና የአፍላ ፍቅሮችን አዲሱን ሾው እያየሁኝ ነበር። እንደምታውቁት ልዩ ሲኒማዎች ከዚህ ቀደም እንግዲህ ከሚለቁት ከአፍላ ፍቅር ድራማ በተጨማሪ ከዚህ ቀደም የተለቀቁ ብዙ ስራዎች አሏቸው። እየጀመሩ ደግሞ መሀል ላይ ጠፋ የሚሉ ሾዎችም ነበሯቸው። ትናንትና ደግሞ የተመለከትኩትና ምናልባትም ከዚህ ቀደም ያመለጠኝ ነገር ያለ አይመስለኝም። የመጀመሪያው ኢፒሶድ ነው። በእርግጠኝነት ደንባሬ ታዘጋጆን አይመጣችበት እና የመጀመሪያ እንግዷን ደግሞ ቀስቴን አለም ደግሞ ልዑልን ያደረገችበትን የአፍላ ላይፍ ሾው እያየው ነበረ። ንግግራቸው በጣም ደስ የሚል ነበር። በመጀመሪያ ክፍል እንግዲህ በጣም አዝናንተውናል። የስልክ ባንክ ነበረው የካርታም ጨዋታዎች ነበሯቸው። እየተጫወቱ እየተዝናኑ እያዝናኑ ነበር። እንግዲህ ከዚህ ቀደም በማናውቃት መንገድም ደግሞ ደንባሬት መታ ፕሮግራም ሆስት ማድረግ ጀምራለች። እንግዲህ እንደ ሆስት ነው የመጣችው፣ አዘጋጅ ነች። ከዚያም ደግሞ ልዑልን አለም ደግሞ ቀስቴን ጋብዛ ስለ ሃይስኩል ህይወታቸው ሲነጋገሩ ነበር ያኛውን በመጨረሻ መነግራችኋለው ያልኩትን አፍላ ፍቅሮች የሚፈሩትን ነገር ግን የማይቀረውን ነገር ነግራችኋለው። እስከ መጨረሻ ድረስ አብራችን ከቆያችሁ ትሰማላችሁ። በትናንትና ሁለት ከነሷቸውና ከሰማናቸው እንዲሁም ደግሞ ከተዝናናንባቸው ጥያቄዎች መካከል አንደኛው የሃይስኩል ላይ ቆይታቸው ነው። የሃይስኩል ላይ ቆይታቸውን ስንመለከት ቀስቴ በፍቅር ተጃጅሎ እንደነበር ሲናገር ነበር። ፍቅር እንግዲህ ምን ያህል ሀያል እንደሆን ሲያወራ ነበረ። ሀይስኩል ላይ የሚወዳት ልጅ እንደነበረች ምናምን እንደሚወድ ደግሞ ደንባሪት ምላሳሟ ጠይቃው ነበረ። እሱ ሲናገራቸው የነበሩ ነገሮችም የሚያስቁ ነበሩ። ሃይስኩል ላይ እንግዲህ ፍቅሩ መግለጽ ሳይችል ቀርቶ ፈርቶ እንግዲህ ያችን ልጅ የራሱ ማድረግ አልቻለም። በቅርብ ደግሞ ተመልክቷት ሲደናገጥ እንደነበር ሲናገር ነበር። ሃይስኩል ያፈቀራችሁ ሰዎች ካላችሁ የወደዳችኋቸውን፣ አለም ደግሞ ያፈቀራችኋቸውን ሰዎች የራሳችሁ አደረጋችሁ ወይነስ አላደረጋችሁም? ኮሜንት ሴክሽን ላይ ንገሩኝ። የሃይስኩል ክራሻችሁስ የእናንተ ሆናለች ወይነስ አልሆነችም? እናንተስ በሃይስኩል ደረጃ ፍቅረኛ ነበራችሁ ወይ እሱን ትመልሱልኝ። ያላችሁ በእኔ በኩል በነገራችን ላይ ፍቅረኛ ያልያዘ ሰው አለ ብዬ አላስብም ሲል ነበር ቀስቴ፣ በድፍረት ሲናገር ነበር። ይሁነና ግን እኔ ወንድማችሁ ፍቅረኛ አልነበረኝ። ስለዚህ እኔ ሃይስኩል በነበርኩ ጊዜ እንደተበደልኩ እየተሰማኝ ነው። ለማንኛውም ሃይስኩል ላይ ፍቅረኛ ያልነበራቸው ልጆች አሉ፣ ምናልባትም ደግሞ የሚፈሩ እንደ ቀስቴ ደግሞ ፍቅራቸውን መግለጽ አይችሉ ቀርተው ያመለጣቸውም ሰዎች ይኖራሉ ብዬ አስባለሁ። ይሆንና ግን ቀስቴ እንግዲህ በካራክተሩ ላይ ደፋር ቢሆንም በእውነታው አለም ፈሪ እንደነበር ፍቅሩንም ደግሞ ገልጾ የወደዳት ልጅ የራሱ ማድረግ እንዳልቻለ ሲናገር ሰምቼ በጣም እየተዝናናው ነበር። ለማንኛውም የሚናገሩበት መንገድ የተጫወቱበት የጭውውት መንገዱን በጣም ደስ ይል ነበረ። ደንባሪ ተጠይቃለች። ይሁንና ግን እንግዲህ በሴትነት ድብቅነት ባህሪ ደብቃ አልፈዋለች። ብላክ ቤልት የነበረው ቴኳንዶም የሚሰራ ሰው ወድጄ ነበረ እንዲሁ መውደድ ብቻ ብላ ሸፋፍና ዋለች ለማንኛውም እንደዛ ብቻ አይመስለኝም። ተወዶ ብቻ ይቀራል መሰለኝም ነገር የው ፊት ላይ ይታያል። በአዲስ ሲኒማም እንግዲህ አዘጋጅ ሆና መታ ነበረ። ከዚህ ቀደም በተለያዩ ቲዩቦች ነው እንግዲህ ደንባሬትን እየተመለከትናት የምንገኘው። ፕሮግራም ሆስት ከማድረግ አንጻር ያላትንም ጥሩ አቅም እየተመለከት ነበር። በዚህም አቅሟ እንግዲህ አዲስ ሲኒማ ላይም ኢንተርቪው እየተደረገችም ነበር እያደረገችም ነበር። ፕራንክ ታደርጋለች፣ ፕራንክ ትደረጋለችም። እንደዛ እያደረገች ነው እንግዲህ ብዙ ነገሮች ላይ እየተመለከትናት የምንገኘው ጎበዝ ልጅም እንደሆነች እናውቃለን። ይች ልጅ እንግዲህ አዲስ ሲኒማ ላይ በነበራት ኢንተርቪው ከተጠየቀቻቸውና ከመለሰቻቸው ጥያቄዎች መካከል አንዱ የእድሜዋ ጉዳይ እንደሆን እናውቃለን። በዚያ ሾው ላይ እንግዲህ አስራ ሶስት ዓመቷ እንደሆን ስትናገር ነበር። አስራ ሶስት ዓመቴ ነው ካለችም በኋላ ከተጠየቀቻቸው ጥያቄዎች መካከል አንደኛው ደግሞ ፍቅረኛ አለሽ የሚል ጥያቄ ነው። ከተደረደረች በኋላ ና መደባበቅ ከፈለገች በኋላ ምናልባት ከፍቅረኛ የጋር ሊያጋጨኝ ይችላል መደበቂ አስፈላጊ አይደለም ብላ አስባ አው አለኝ ብላ እንግዲህ አደባባይ ላይ ስታሰጣ ነበር። የራሷ ሚስጥር እንግዲህ በ13 ዓመቷ ፍቅረኛ አለኝ ብላን አስደንግጣን ነበር። ፍቅረኛዋም እንግዲህ አንደ ሬጅ የሆነን ሴት እንዳባለቀ ተቆጥሮ ይከሰስ ነበር። ይሁንና ግን ትናንትና ደግሞ የወጣው ሚስጥር ከዚያ በተቃራኒ የሆነው ተመልክቸዋለሁ። ምክንያቱም ሁላችንም ሀይ ስኩልን ጨርሰናል፣ አስርን ብቻ አይደለም 11ና አስራ ሁለትንም ተሻግረናል ስትል ነበር። ከዛም በኋላ ኮሌጅ ገብታ ትወና እንደተማረች ትናገራለች እንግዲህ የችልጅ 13 ዓመት ነው ስትል ነበር። እነ የተሰፈር እንዴት እድሜ ካልኩሌት እንደሚደረግ ባልረዳም፣ እኔ ግን ስጠረጥር እስከ ሰባተኛ ያለውን ትምህርት የተማረችው እና ቷ ሆደ ውስጥ ሆና ነው፣ ገና ሳትወለድ ከአንደኛ እስከ ሰባተኛ ክፍል ተምራ ነው። ከዚያ በኋላ ነው የእኛን ዓለም የተቀላቀለችው፣ ለዚያ እድሜዋን እንደዛ ነው የቆጠረችው። ያ ማለት ደግሞ አሁን ላይ ያለችበት እድሜ ሀያ አንድ ጋር ይጠጋል ወይም ቶኒ ፕላስ ነች ማለት ነው። እንግዲህ ከተሳሳትኩ ታረመኛለች ብዬ ባለው። ለማንኛውም እኛ ስንጠረጥር ስንጠረጥር ቀስቴ ሀያ ሁለት ብሏል። ከቀስቴ ጋር እኩል አለማድረግም ከሱም ለማስበለጥ ስንል ሀያ አንድ ብለናል። እንግዲህ ምን ትላላችሁ? እናንተም ገምቱ። ምክንያቱም ሀይ ስኩልን የጨረሰ ፕሪፓራተሪ የሚባሉትን ሁለት ግሬዶች የተሻገረ ሰው ከዚያ ኮሌጅ ገብቶ ወጥቶ እኛን ለማዝናናት የበቃ ሰው፣ የድርጅት ባለቤት የሆነ ሰው አስራ ሶስት አመቴ ነው ብሎ ነበር። አሁን ላይ ግን ሚስጥሩ የወጣ ይመስላል። ለማንኛውም የደንባሬትን እድሜ ለማውራት አይደለም። አሁን ላይ ወደ ዋና ሀሳቤ ልመለስላችሁ። ዋና ሀሳቤ እንግዲህ እንዳልኳችሁ አፍላ ፍቅሮች የሚፈሩት ወይንም የአፍላ ፍቅር ተዋናዮች የሚፈሩት ነገር ግን መድረሱ የማይቀረው ያ ነገር ማን ነው ወይንም ምንድን ነው የሚለው ነገር እንመለከታለን። ትናንትና ላይ በነበራቸው ቆይታ ካነሷቸው ሀሳቦች መካከል አንደኛው ቀስቴን ያስለቅሰው ምስጢር ነበር። ቀስቴን ብቻ ሳይሆን ሌሎች ተዋናዮችም አልቅሰውበት ነበር። ያ ያለቀሱበት ሞመንት እጅግ በጣም አስደንጋጭ ነበር። ምክንያቱም ለነሱ ከባድ ነበር በጊዜው አንድ ክፍል አንድ መቶን እንደተመለከታችሁት ቹቻ ጠፍታ ነበር። ቀስቴት አስሮ ነበር። ሌሎችም ችግሮች የተፈጠሩበት ኢፕሶድ ነው። ኢፕሶድ መቶን መቼስ አንረሳውም። ያንን ኢፕሶድ እንግዲህ ከሰሩት በኋላ ቀጣ ያለውን ኢፕሶድ ሊሰሩ ስክሪፕት ሲላክላቸው ስክሪፕታቸውን ሲመለከቱ ስክሪፕቱን አንብቦ በጨረሱ በመጨረሻው መስመር ላይ እንግዲህ ተፈጸመ፣ አፍላፍቅር በዚህ ተፈጸመ የሚል አይነት ጽሁፍ ተመልክተው ተደንጋግጠው ነበር። ከዚያም በኋላ ደውሎ ቼክ ሊያደርግ ጓደኞቹ ጋር ሞከረ። ከዚያም በኋላ አዎ ሊጠናቀቅ ነው አፍላ ፍቅር ሊያልቅ ነው ብለው ነግረውት፣ እዛው ላይ ታክሲ ውስጥ ሆኖ ነው መነፋረቅ የጀመረው። ረጅም መንገድ እያለቀሱ እየተነፋረኩ ነበር እየሄድኩት፣ ምክንያቱም በጣም ከባድ ነበር ለኔ። አፍላ ፍቅር ተፈጸመ ተብሎ መስማት ለኔ ከባድ ነው ሲል ነበር። ምክንያቱም አፍላ ፍቅር ስራ ብቻ አይደለም ቤተሰብም ጭምር ሆኗቸዋል። በነገራችን ላይ በስራነትም ደግሞ ትልቅ ስራቸው ነው። ምክንያቱም ገና በጀማሪነት ቀስ፣ ወደ አፍላፍቅር የገባበትን ነገር ሲያስረዳ ነበር። ገና ተማሪ ሆኖ ነው የገባው። ይህ ትልቅ እድል ነው። ምክንያቱም ገና አንድ ስራ ለመስራት ያንን ነገር እየተማራችሁ እያላችሁ እድል መጥቶ ደግሞ ያንን ነገር ለመስራት እድል አግኝታችሁ ያ ስራ ደግሞ ፊት ለፊት ላይ ወጥቶ ከህዝብ ጋር ካቀራረባችሁ ምን ያህል እድለኞች ልትሆኑ እንደምችሉ ምንም ጥያቄ የለውም። አብዛኞቹ የአፍላፍቅር ተዋናዮችም ተመስገን ማለት ያለባቸው ይመስለኛል። ምክንያቱም ቀላል አይደለም። ሰዎች አሁን ላይ ዲግሪ፣ ማስተርስ፣ ፒኤችዲ፣ ሌሎች አካደሚክ ኳሊፊኬሽንስ ኖሯቸው መስራት የማይችሏቸው ወይም ያላገኟቸውን እድሎች ተስፋ ቆርጠውም ደግሞ ራሳቸውን በሚያጠፉበት በዚህ ጊዜ ይመስለኛል፣ በተማራችሁባቸው ትምህርቶች አሊያም ደግሞ በለፋችሁበት ነገር እግዚአብሔር ባርኳችሁ እድል ሲሰጣችሁ በጣም ትልቅ ነገር ነው። አፍላፍቅሮች እንደ አፍላፍቅሩ እድለኞች ናቸው ብዬ ፐርሰናሊ አምናለው። ምክንያቱም ገና ጀማሪዎች ናቸው። ስፔሻሊ ትምህርት ላይ እንደም ያሉ ተማሪዎች እንደሆኑም ሰምቻለው፣ ደጋግመውም ሲያወሩ አይቻለው። ይህ ማለት ደግሞ በጣም ትልቅ እድለኝነት ነው። ገና የምትማሩትን ነገር በቅጡ ሳትጨርሱ ግን ያንን ነገር ደግሞ እየሰራችሁ እንድትማሩ እድል ሲሰጣችሁ፣ ምናልባት እግዚአብሔር ካልረዳችሁ አሊያም ደግሞ ካልተመረጣችሁ በስተቀር እንዲህ አይነት እድል አታገኙም። እነ ቀስቴ እነ ደንባሬ ሌሎቹም ተዋናዮች ሲያነሱ ተመልክቻለው። ያንን ነገር ሲያወሱ ሲናገሩ ነበር። እነሱ የፈሩት ግን መድረሱ የማይቀረው የአፍላ ፍቅር መጨረሻ ነው። የአፍላ ፍቅር መጨረሻ አይቀርም፣ ማለቁ አይቀርም። ይሁን እና ግን ገና ከአሁኑ በጣም ከባድ ሸክም ነው የሆነባቸው። ማለቁንም ደግሞ ይፈሩታል። ማለቁ ደግሞ አይቀርም። ምክንያቱም ስራ ነው። ስራ ደግሞ በጊዜ እንዲሁም ደግሞ በሁኔታዎች የተገደበ ነው። ያ ሁኔታና ጊዜ የገደበው ስራ ይጠናቀቃል። ያ ስራ ብቻም ሳይሆን ቤተሰብ አድርጎኛል ብለን ያሰብነው ነገር ደግሞ ሊፈረካከስ አሊያም ደግሞ ሊበተን ይችላል። ይሁንና ግን ፍቅር ሁሌም የማይበጠስ ሰንሰለት ሆኖ ሰዎችን እንደሚያቆይ በግል አምናለሁና አፍላፍቅሮች እንግዲህ የሚፈሩት ያ መጨረሻ መች ይሆን? በነገራችን ላይ አፍላ ፍቅሮች ብቻም ሳይሆኑ እኛም እንፈራለን ብዬ አስባለሁ እንደ ተመልካች እንደ ኦዲየንስ በጣምም ብዙ ሰዎች ይፈራሉ ብዬ አስባለሁ አይደል አፍላፍቅር መጠናቀቁን ብዙ ሰዎች መመልከት አይፈልጉም አሊያም ደግሞ አፍላፍቅር ተጠናቀቀ የሚባለው ነገር ሰዎች መስማት አይፈልጉም ድራማው በጣም ረጅም ክፍሎች ነው የመጣው 122 ክፍሎችን ዘልቋል 123 ይሁን ኤፒሶድ ነው እንግዲህ ዛሬ የምንመለከተው ድራማው እንግዲህ ረጅም ነው በጣም ይሁንና ግን የማይሰለች ድራማ ነው። አዳዲስ ኢቭን አዳዲስ ሰዎች ነው ደክሮ እየጨመረ ነው ያለው። እንደተመለከታችሁት እንግዲህ አፍላ ፍቅር በጣም ረዝሟል። በጣም ረጅም ክፍሎች ነው የመጣው ይሁንና ግን እስካሁን ደስ ያልተሰለቸ በናፍቆት የሚታይ ብዙ ሰዎች በጉጉት የሚጠብቁት ነው። ሕይወታቸውንም ትናንትናቸውንም የሚመለከቱበት ድራማ ነው። ኮሜንት ሴክሽን ላይ የሚጻፉትን ኮሜንቶች እንመለከታለን። እነዚያን ሁሉ መንገዶች መጥተው ግን አፍላ ፍቅር ስቲል ሰዎች የማይሰለችሁት በጣም ተወዳጅ ድራማ ነው። ምናልባትም ለሌሎች መሰል ድራማዎች ምሳሌ መሆን የቻለ ብዙ የስኩል ላይፍ ድራማዎች እንዲሰሩ ምክንያት ከሆነና ምናልባትም ደግሞ ገፊ ሆኖ ወይም ፍለፊት ላይ ሆኖ ምሳሌ መሆን የቻለ ስራ ነውና፣ ያንን ስመለከት እንግዲህ ብዙ ሰዎች ሊሰለቹ ይገባ ነበር። የሚሰለች ስራ ስላ አይደለ፣ እስካሁን ድረስ ተወዶ ዘልቋል። መጨረሻውም ደግሞ መድረሱ አይቀርም። ይሁንና ግን የአፍላፍቅር ተዋንያን ይፈራሉ። መጨረሻውን መስማት አይፈልጉም። አልቋልም ሲባል ምናልባትም ከኛም በላይ መጨረሻውን መስማት አይፈልጉም። ይሁንና ግን መድረሱ የማይቀር መሆኑን እናውቃለን። መጨረሻውን እንግዲህ ያሳምርላችሁ ቀላሉ ነው ያድርግላችሁ ማለት ነው የምሻው ወዲሮች ቤተሰቦች አብራችሁን ስለዘለቃችሁ እጅግ በጣም አመሰግናለሁ በነበረን ቆይታ እንደተዝናናችሁ ተስፋ አደርጋለሁ ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እወዳችኋለሁ ባይ ባይ